የተጻፈውን አምናለሁ። እኔ እህ የተጻፈውን አምናለሁ። የተጻፈውን አምናለሁ። ኦኬ። የማቴዎስ ወንጌል ወይስ የሉቃስ ወንጌል የትኛውን ዘገባ ነው የምትቀበለው አንተ ወይስ ሁለቱንም ነው? ሁሉንም እቀበላለሁ። ግን ያው በተለየ መንገድ ተጽፉ ከሆነም ያው እናየዋለን ማለት ነው። አይ አይ፣ ገና አይገናኝም። የሉቃስ ወንጌልና የማቴዎስ ወንጌል ዘገባ ጭራሹንም አይገናኝም። ስለ ስለተለያየ አካል ነው አካ ከአብርሃም የሚጀምር አለ ከአዳም ደግሞ የሚጀምርም አለ። ኦኬ በጣም ጥሩ እኮ በየትኛው ልጠይቅህ ነው የትኛው ነው የምትቀበል ያልኩ ለዛ ነው። በየትኛው ልጠይቅህ አብርሃም በሚጀምረው ልጠይቅ ችግር የለውም። በአዳምም ከመጣ አብርሃምን ማግኘት ማለቱ መጥራቷ አይቀር ማለት መሀል ላይ አብርሃም የአዳም አስራ አራተኛ የማይጠራቸው ሰዎች አሉ። ችግር የለውም እሱ ለምሳሌ አብርሃም፣ እስከ አብርሃም የጠራ ሰው ከዛ ከአብርሃም የጀመረው አንደኛው ከአዳም የጀመረው ደግሞ ማን ነው? አብርሃም አስራ አራተኛ ትውልድ ነው። የአዳምና አብርሃምን መጥራቱ አይቀርም እና በመሀል የሆነ ያልጠራቸ ሰዎች ቢኖሩ ችግር አንድ ቪዲዮ የሚከፍትልኝ ሰው አንድ ያስገቡልኝ እና እስቲ ዛሬ አንዳንድ ነገር እንመልከት፣ ስለየሱ የዘር ሐረግ እና እስቲ አንተ ከአንተ መልስ እንጠብቃለን እኛንተ ይቃለን ቪዲዮ መክፈት የሚችል ሰው አንድ ሰው ይግባና ጥቅስ ይከፍትልኛል። ኢንሻአላህ ከዛ እኔ እጠይቃለሁ። አዎ ያው ሁሌ እንደጠየቅክ ነው፣ ዛሬ ተጠየቅ ብዬ ነው ቀደምኩ። ከዛ እጠይቃለሁ ችግር የለው። ምን የምችለውን መልሳለሁ። አንድ ቁጥር ጻፉ። ጥቅስ መክፈት የምችሉ ሰዎች አንድ ቁጥር ጻፉልንና እንትን ትላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ከሌለ ላክልኝ እኔ እከፍልሀለሁ። ሰው ከሌለ አንተና አላህ ያረለ ባይብል አላህ ያረለ ለማንበብ ል መጽሐፉን ከፍቼ አይ ቆይ እንደ ሁላችንም ምንድን ነው ያው ሁላችንም እያየ ነው እንድንመለከተው ነው። ለምን እኔ መክፈት እችላለሁ። ለለ እኔ ኬኒ እከፍትለዋለሁ። በቃ አንድ አንድ አንድ ነገር እስካመቻቸው ልክ ራሴ ኦኬ፣ አፕሊኬሽን፣ አምሃሪክ ባይብል ኦኬ። ነገር በደንብ አዳምጣት እችላለሁ። አንድ እየከፈተልኝ ነው

ምዕራፍ 1 ቁጥር 12። እሺ ከባቢሎን ምርኮ በኋላ ኢኮንያን ሰላትያን ወለደ፣ ሰላትያም ዘሩባቤልን ወለደ። ኦኬ ዘሩባቤልን ወለደ ይላል አይደለ? ሰላትያ ሰላትያን። ኦኬ አሁን ደግሞ ወደ አንደኛ ወደ አንደኛ ዜና መዋዕል ምዕራፍ 3 ቁጥር 19 ላይ እንሄድ። ሰላትያ የማን ልጅ እንደሆነ እንመልከት። ቶሎ በል። አንደኛ ዜና መዋል ጥያቄ፣ ዚ የዘራረጉ ነበረ አሁንም የዘራረጉ ነው። ጥያቄ፣ አንደኛ ዜና መዋል ምዕራፍ ሶስት ቁጥር ዘጠኝ አስራ ዘጠኝ ላይ እንደዚህ አይነት ነገር እናገኛለን። ኦኬ፣ በደንብ አርጋችሁ ተመልከቱ። ቆይ እኔ ቪዲዮውን ልክፈት። ኦኬ፣ ኦኬ፣ ኦኬ፣ ኦኬ፣ ኦኬ ዘምትጠቅሶ እስኪ ንገረኝ። አንዴ አንደኛ ዜና አንደኛ ዜና ምሮል ካንታ የፈዳያ ልጆች አለ የፈዳያ ልጆች ዘሩባቤል አለ ሰሚኤ ነበሩ ይላል። የፈዳያ ልጆች ዘሩባቤል የማን ልጅ ነው ይለናል? በዚህ ጥቅስ መሰረት ልጆቹ ነው የሚለው። ግን እኮ የፈዳያ ልጆች አለ ዘሩባቤልና እኮ የፈዲያ ልጆች ዘሩባቤል እና ሰሚኤን ነበሩ አለ። ስለዚህ የዘሩባቤል አባት ማን ነው? በዚህ ጥቅስ መሰረት ኖ፣ የዘሩባቤል ልጆች ነው ዘሩባቤል። ኦኬ፣ ዘሩባቤል የማን ልጅ ነው ዘሩባቤል የማን ልጅ ነው ነው እንደዚህ ጋር መልኩ የፊዳያ ልጆች እኮ ነው የሚለው እኮ ዘሩባቤል የማን ልጅ ነው የፊዳያ ልጅ በለኛ የፈዳያ ልጅ ነው ዘሩባቤል አይደለም እሺ የፊዳያ ልጅ እሺ እሺ ኦኬ የፈዳያ ልጅ ነው በጣም ጥሩ ኦኬ ማቴዎስ ወንጌል ምራፋን ቁጥር 12 ላይ የማቴዎስ ወንጌል ጸሐፊ ከየት አምጥቶ ነው የሰላትያ ልጅ ነው ብሎ ዘሩባቤል የሰላትያ ልጅ ነው ብሎ ያስቀምጣል የማይገናኙ ግለሰቦች ናቸው ሰላትያና ፈድያ የፈዳያ ልጅ ነው አንዴ ቆይ ከባቢሎን ምርኮ በኋላ ይላል ይወል እሺ እያክ በኋላ ኢኮኤ ኢኮኒያ ኢኮኒያ ሰላቲያን ኦኬ ወለደ ዘሩባቤን ወለደ አለ እሺ እሱ እንዴ አረ የሚያጣድፍ ምንም ነገር የለም። እንደ ምን መጣብ ምን እኮ የሚያጣድፍ ዘርባቤል አንድ ብቻ ነው ያለው መጽሐፍ አሳየን። እስቲ እስቲ የሰላት ያለች ዘርባቤል ይባል እንዳለ አሳየን ነው ዘርባቤል አንድ ብቻ ነው ያለው መጽሐፍ ቅዱስ ውስጥ። አዎ አንድ ብቻ ለመኖሩ ራሱ አላውቅም። ስለዚህ ከዛ ዘሩባቤልም ቶን ቶ ዘሩባቤልም አብዲውን ወለደ አለ። ዘሩባቤል አብዲው ሚባል ልጅ አለው እንደ ባይብሉ። ይሄኛው ዘሩባቤል አንድ ብቻ ለመሆኑ ማስረጃ ብቻ ቆይ፣ ቼክ ማድረግ ይኖርብኛል። ኦኬ፣ ስለዚህ አንብበና ሌላ ጊዜ ማለት ነው። ኦኬ። ግን በግልጽ የሆነ የባይብሉ ጻፊ እንም እንደውም አንድ አስተውሳለሁ ከአንድ ፕሮቴስታንት መምህር ጋር ውይይት ሳድረግ እዚህ ቲክቶክ ላይ አደለም እና ምን ብንና ያለኝ ታውቃላችሁ ፈዳያ እና ዘሩባቤል ወንድማማቶች ናቸው አለኝ ባይዘው ዝም ብሎ ያመጣው ነገር አይደለም ታውቃላችሁ ዝም ብሎ ያመጣው ነገር አይደለም ፈዳያ እና ዘሩባቤል ወንድማማቶች ነበረዋል እና ኤሌኮት ኮሜንተሪን ጠቀሰልኝ ከዛ ምን ይላል መሰላቸው ኤሌኮት ኮሜንተሪ ዘሩባቤል ዘሰኖፍ ፔዳያ ወይም ፈዳያ ማለት ነው ኤንድ ነፊው ኦፍ ሰላቲያ ነው አለ ሰላቲያ አጎታቸው ነበረ ልነሷል ከዛ ኢፍ ዘሩባቤል ፎር ሪዝን አናውን ቢካም አዶፕትሰን የሰላትያ ልጅ ሆኖ ተጻፈ። በምን ለምን እንደሆነ አናውቅም፣ ግን እዛ ጋ ይህንን ማብራሪያ ሲያመጣ ነው። በምንድን ነው የያዝኩት? መልሽ እንደ እዚህ ጋ ወለደ ነው የሚለው ሌኮት ኮሜንቴሪ ላሳያ። ብኑ ቃፍ መጣ ሰላም ሰላም ትከፍትልናለ? ማቴዎስ ወንጌል ምዕራፋን ቁጥር ምን ብሎ እንዳስቀመጠው እሺ አንድ ትንሽ ደቂቃ ትጠብቀኛለህ። አንድ ሁለት ችግር የለው እሺ፣ ችግር የለው እና ያን ያህል ደረጃ የባይብሉን እንትኑን በቃ ሐሳቡን ምንድነው በቃ ጨፍኑ ላሞኛችሁ በሚል አይነት ሁኔታ እንደዚህ ሲያልፉት እንመለከታለን። በቃ በዛ ደረጃ ነው ያስቀመጡት። እና ይሄን ስህተት እንግዲህ እስቲ መንፈስ ቅዱስ ተመርቶ የሚጽፍ ሰው ይሳሳተዋል ወይ አይ ዶንት እንመለከታለን ቼክ አርጌ ኤሌኮት ኮሜንቴሪንም አንድ እኮ ኤሌኮትን እንጨምረውና ከዛ ቼክ አድርገኸው እንትን ትላለህ መተህ ችግር የለውም። ኤሌኮትን ማሳይህ ለምንድን ነው ኬዙ ሲሪየስ መሆኑ እንዲገባህ ነው። ዝም ብሎ እኛ ዝም ብሎ የተነሳ እንትን ያለ ኬዝ አይደለም ነው፣ ሲሪየስ የሆነ ኬዝ መሆኑ እንድትረዳ ነው። ኤሌኮት ኮሜንቴሪን እንድታ አንዴ እሱ ውስጥ መጣ። እራፍ ስንት ነው ያልከኝ? መራፋን ቁጥር አስራ ሁለት ማቴዎስ ነው። ያው ማቴዎስ ወንጌል

አንደኛ ዜና መዋል ምዕራፍ 17 እስከ 19 ይጠቅስና የሆነ ቦታ ከዛ በታች ባለው ላይ ነው እንትን የምንለው ኢንሻአላ። ዘሩባቤል ግን ሌላ ዘሩባቤል የለም፣ አቡኪ መስለም የለም፣ ስራ የለም እኮ ነው። እዚህ ጋር እየተጠቀሰ ያለው ዘር ሀረጉ ሙሉ በሙሉ እየጠቀሰ ያለው ያኛውን፣ ይሄኛውን ዘሩባቤል ነው። ከዛ ውጪ ዘሩባቤል እንግዲህ እኛም አናውቅም። ለዛ ነው ኤሌኮት ኮሜንቴሪም በዚህ መሰረት ያብራራው። ለዛ ነው እንግዲህ ሌላ ነው ራሱ ብልህ እንዳትል፣ እንደዛ ብሎ አንዱም ያብራራ የለም። ኢቨን እኔ ጠቀስኩልን አንደኛ ዜና መዋል ምዕራፍ 3 ቁጥር 17 እስከ 19ን ጠቀሰና ሰላት ያይ ዘሰኖፍ አሰር አለ። ከዛ ዘሰኖፍ እንትን ጠቀሰና ኢን ዘሩባቤል ዘሰኖፍ ፔዳያ ብሎ ነው ያስቀመጠው። ወይም የፈዳያ ልጅ ነው ዘሩባቤል ከዛ ዘሰኖፍ ፔዳያ ካለ በኋላ ዘ ብራዘር ኦፍ ሰላትያ ብለው ነው ያስቀመጠው። በቃ ታውቁ እኔ እኔን ጥቅስና ያሳያቸዋል። አንተ እኔ ራሴ ልፈተው ያን ዲኔት ነው ትልቁ ላይ ኦኬ ያው እዚህ ጋር የምትመለከተው ማለት ነው አንደኛ ዜና መዋዕል ምዕራፍ 3 ቁጥር 19 እንጠቀሰና ማለት ነው ይሄን ዘሩባቤል ዘሰኖፍ ፔዳያ ነው ማለት ዘሩባቤል

ከዛ ወረድ ብሎ ደግሞ ሲያብራራ ምን አለ? ፎር አናውን ሪዝን አለ። በማይታወቅ ምክንያት ተቀይሯል ነው። በማይታወቅ ምክንያት እሱ የሆነ የእንጀራ አባት ነገር ሆኖት በእሱ ስም ተሰይሟል ብሎ ነው ያስቀምጥ። እና እንግዲህ ይህንን ሉቃስ ወንጌል ምዕራፍ 3 ቁጥር 23 እስከ እንትንን ሲያብራራም አስቀምጦታል። በዛ ላይ ልክ እንዳልኩ ፎር አናውን ሪዝን እንደዚህ እንደዚህ ተፈጥሯል ናም ብሎ አስቀምጧል፣ ሉቃስ ወንጌል ላይ ማለት ነው። ኦኬ ስለዚህ ተመልክተው ሌላ ጊዜ የትመጣ የገባበትን መንገድ እንትን ብለውታል። ሌላ ጊዜ አይተነውም። አሁን ጥያቄ እንጠይቅ። እነሱም እንትን አድርገው ነው ያለፉት፣ የወንድሙ ልጅ ስለሆነ ነው ብሎ ነው ያለፉት። ስለወንድም ልጅ ምናምን አያወራም። የሚያወራው እንትና ወለደው ብሎ ነው በግልጽ የሚያወራው። ሰላቲያም ዘሩባቤልን ወለደ ነው የሚለው። ዘሩባቤል ደግሞ እንዳየነው የፈዳያ ልጅ እንጂ የሰላቲያ ልጅ አይደለም። ማንም እንደሚያውቀው ማለት ነው። ኮንሽ ቼክ አድርጌ ነው ቃል እገባለሁ ማለት ነው። እሺ በቃ ሌላ ጊዜ ይዘህ ትመጣለህ። አሁን ጥያቄ ህን ጠይቅ። እሺ፣ መጽሐፍ ቅዱስ እኛ የእግዚአብሔር ልጆች ነን ስንል እንዴት ነው እኛን የሚረዳን ነው እኛ የእግዚአብሔር ልጆች ነን ስንል ቁርአን እኛን እንዴት ነው የሚረዳን? ቁርአን በሁለቱም አይነት መንገድ አልጎሪካልም በሆነ አገላለጽ አናሎጂካል በሆነ አገላለጽም ይረዳዋል። በመሰረቱ ቁርአን የሆኑ አካላቶች እኛ የአላህ ልጅ ነን ብለዋል ብሎ አያወራም። ግን የአላህ ልጅ ኢሳ የአላህ ልጅ ነው ተብሏል ተብሎ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ተብሎ እንደተሰየመ በዛ በነበረው ጉባኤ ላይ በኒቂያ በ325 በነበረው ጉባኤ ላይ እንደዛ ተብሎ መሰየሙን አላህ ሙሉ በሙሉ ስህተት መሆኑን ያስቀምጣል። ተካዱ ሰማያት የተፈጠር የሰዎች ክርስቶስን ሳይሆን አይገልጽም። እሱን አላስ ሞተለ ግን በአጠቃላይ አላህ ልጅ አለ አባት ተብሎ እንደማይጠራ ያስቀምጥልን። በሱራ አምስት አስራ ስምንት ላይ ክርስቲያኖችና አይሁድና ክርስቲያኖች ልጆች እና ወዳጆች ነን አሉ። ልጆችስ ቢሆኑ በኃጢአታቸው ባልቀጣቸው ነበር ይላል ስለዚህ ያው እንትን ይለናል ማለት ነው እኛን የሚረዳበት መንገድ አለ ማለት ነው ልጆች ብንሆኑ አልነሳራ አብናኡላሂ ወአሕባኡሁ የሚለው አላህ ሱብሓነሁ ወተዓላ ጀስት አይቀጣንም ይወደናል በሚለው ኮንሴፕት ነው ለምን ወረድ ብሎ ምንድን ነው ያለው ቁል ፈሊማ ዩአዚቡኩም አይደላችሁም ሰዎች ናችሁ ነው የሚለው ነው። እንደዛ ነው የሚለው። አምቦማ አጠቃላይ አምቦማ ምንድን ነው? እኔም በቃሌ ነው የማወራ። ቀጥሎ የሚላቸው ለምን ይቀጣችኋል ወይስ አደለም እንዳላቸው

ያግፊሩ ሊመየሻ አላ ላሻው ይቀር ይላል ላሻው ደግሞ አላ አለ ያሻውን ይቀጣል ብሎ አስቀምጠ ማለት ነው። ኦኬ እሺ፣ እሱ ነው እኮ የምልህ ይኸውልህ። አሁን እኔ እኛ ልጆች ነን ስንል ማለት ነው ልጆችስ ብትሆኑ በኃጢአታችሁ ባልቀጣችሁ ነበረ ይልና፣ ነገር ግን እናንተ ከሰዎች ናችሁ ይለናል። አየህ፣ አሁን የኛን ልንገርህ። ለምሳሌ እኛ የእግዚአብሔር ልጆች ነን ስንል እንዴት እንደሆነ ልንገርህ። በዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና እነሱ ከእግዚአብሔር እንጂ ከስጋና ከደም አልተፈጣ አልተወለዱም ይላል። ስለዚህ እኛ የእግዚአብሔር ልጆች የምንሆነው በማመን የሚገኝ ስልጣን ነው፣ በማመን የሚገኝ ልጅነት ነው። ነገር ግን አላ እዚህ ጋ የሚለን ምንድን ነው? ልጆች ውስጥ ብትሆኑ ኑሮ በኃጢአታችሁ ባልቀጣችሁ ነበረ ይላል። ስለዚህ የአላ ልጆች መሆን አንደኛ በኃጢአት አያስቀጣም። ሁለተኛ ደግሞ እናንተ ከሰዎች ናችሁ ደግሞ ይላል። ስለዚህ የአላህ ልጅ መሆን ከሰው ከመሆን ውጪ ነው የሚያደርገው ማለት ነው በሱራ አምስት አስራ ስምንት መሰረት። እሺ ጥያቄ ጠይቅ። በቃ ዝም ብለህ ነው እያወራ ያለው። ጥያቄ ምንድን ነው? ሚስኮንሴፕት ተደርገናል ነው። አሁን ያመጣው ሚስኮንሴፕት ተደርገናል ነው ያላህ ልጆች አይደለም ነው ምንድን ነው ጥያቄው? ትክክል። እንደዛ ነው እኛን የሚረዳበት መንገድ። እኛ ለምን ይላሉ ብሎ ለምን ይላሉ ካለ በኋላ እንደዚህ ልጆች ነን ብለው፣ ነገር ግን በዚህ መንገድ ነው እየሆኑ ያሉት። አንደኛ ልጆች ቢሆኑ ኑሮ በኃጢአታቸው አይቀጡም ነበር ሚል ያዘ። ሁለተኛ ደግሞ እናንተ ደግሞ ልጆች ልጆች ብት ልጆች ስላልሆናችሁ ነው ከሰዎች የሆናችሁት፣ የሚልም እንትንም አለው ሀሳብ አለው። እንደዚ አይልም እንደዚ አይልም። ሁለቱም ላይ ወደ ወደ ሀሳቡ እንምጣ። እኔ እኮ ስታወራ ገና ልጠይቅ ስለመሰለኝ ኦኬ አባ አባይ ማለትን ስልጣን እንዴት ነው ያገኛችሁት እናንተ ክርስቲያኖች? በእምነት ያገኘ ነው ነው ቅድም እንደነገርኩ ነው ስ አባ አባ የማለት ስልጣን በእምነት ነው ወይስ በኢየሱስ ክርስቶስ? በሌላ ስፍራ ደግሞ ይ ሮሜ ሮሜ ላይ አባ አባ የማለትን ስልጣን በእምነት ክርስቶስ። በጣም ጥሩ። ስለዚህ አባ አባ ስትሉ ክርስቶስን ስታምኑ የተሰጣችሁ ስልጣን አለ ወይስ የለም? የልጅነት ስልጣን። ያ የልጅነት ስልጣን ምንድን ነው? ቅድም የነገርኩ ማለት ነው እኮ ያ የልጅነት ስልጣን ምንድን ነው? እኛ ልጆች የመሆን ልጆች ልጅ የመሆን ልጅ የመሆን ልጅ የመሆን ልጅ የመሆን ልጅ የመሆንማ ስትል